እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል? ቅዱስ ኤጲፋኒዎስ የመዝገበ ሕብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል። በግሪኩ መዝገበ ሕብስት ወይም መዝገበ መድኃኒት ማለት ነው። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምደው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለየ ነበረው ልጆቹን ይለየ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንም ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላች ፍጡር ብለው ይሰድቡታል። በሱ ላይ በሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል። ይል መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሊና ላቲ የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እማይሰለች እግዚአብሔር እግዚአብሔር ምንም አይሰለችም እመቤታችንም እንዲሁ ቅዱስ ቤተክርስቲያንም እንዲሁ ነውር የሌለባቸው እግዚአብሔር በባህሪው ነው ቤተክርስቲያንና እመቤታችን ደግሞ በጸጋ ተሰጥተውት ነው ምንም የሚሰለች ነገር የሌላቸው እነዚህ ሁለቱ ናቸው ከፍጡር ቤተክርስቲያን ጨርሶ አትሰለችም ቤተክርስቲያን ጨርሶ አትሰለችም ማለት እኔ ለምሳሌ ሳስቀድስ ይደክመኛል ምናምን ልትሉት ትችላላቸው አይደል እሱ አይደለም ጉዳዩ ይሄ ማለት ገና ወደ ውስጠኛዋ አቅሌሲያ ወደምትባለው ወደ ውስጠኛዋ ህብረት አልገባንም እኮ። ያለነው ምንድን ነው? ከውጭ ባለው በሚታየን አምልኮ ውስጥ ነው ያለን። ወደ ውስጠኛው ስንገባ ነው የማይሰለች የሚባለው። አሁን ገና እኮ በሚታየው ሀሳታችን ላይ አፋዊ ነንኛ። ውሳጣዊ ነገር ውስጥ አልገባንም። መጋረጃ አልተገለጠልንም። ለኛ በምናየው አገልግሎት የሰውነታችን ጨለማ ድንቁርና ሲገፈፍ ወደ ተሰጥሞ ብርሃን ስንገባ ያን ጊዜ ነው ውስጠኛዋን ጣዕም ስትቀመስ ነው ቤተክርስቲያን አሰለች የምንባለው። መንግሥተ ሰማያት ማርያም ዘረከቡች ይጻድቃል ጤና ወኒ ጤና ፍቅርኪ ከመጤና መዑዝ እጣን ወልቤ ሰክረ በፍቅርኪ ወይን አንዲቱ መንግሥተ ሰማያት የወረስናት እናቱ ድንግል ማርያም ናት። ንጉሥ በዚህ ዓለም ነግሦ ሲኖር ለሚያነግሳቸው ለልዑላን ልጆቹ ቤተ መንግሥቱን ያወርሳል። ክርስቶስ ሲሞት እናቱን አወረሰን። ሲሞት መስቀል ላይ በዮሐንስ በኩል ዋና ገንዘቡን የሚወዳት ምርጥ ቃይቱን ድንግል ማርያምን አስተጋብ አተነ ቅድስት ድንግል ተመልከቱ። እንተ ባቲ ንዋየ ድንግልና ዘአልቦ ሙስና ይላል ቅዱስ ኪርሎስ። ጥፋት የሌለባት መለወጥ የሌለባት አምላክን ለመያዝ የታመነች ምርጥ ቃይቱ ድንግል ማርያም ይላታል። ምርጥ ቃይቱ የህይወት እንጀራን የያዘች መሶበ ወርቅ የህይወት ውሃን የያዘች ገይበወርቅ ድንግል ማርያም የህይወት ውሃን ያፈለቀች አዘቅተ ማህይወት የህይወት ውሃ ምንጭ የህይወት ፍሬን ያፈራች የህይወት እዝ እናታችን ድንግል ማርያምን መስቀል ላይ የሰጠን ስጦታችን ናት። እሷን ስለሰጠን መንግሥት ጥምጣ የእናትህን ፍቅር ጨምርልን፣ የእናትህን ፍቅር ጨምርልን። በእውነቱ ማለት ይጨምርልን መድህን ያለ እንዲ፣ በዚህ ዓለም ትልቅ ሰው ማለት ድንግል ማርያምን የወደደ ሰው ነው። እውነት የንኩ ማለት እኮ ማለት ነው። ምድር ሰናየት የሚላት እኮ ነው። ወመነኑ ተመልከቱ ምድረ መፍትወይ ነው፣ የተወደደችውን ምድር ናቁ ብሎ ይትናገራል። ድንግል ማርያም አምላክ የወደዳት ምድር ናት። አምላክ የወደዳት ምድር ለርስት የተመረጠች ምድር፣ ወርቅ ያለባት ምድር እመቤታችን ናት። እናቱን የሰጠው ሰው መልካም ነው። ድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድብሃት በዋዛ የምታገኛት እንዳይ የምታሰድዳት ከሆነ ግድ የለም ልጇን አዝላ ወደ ግብፅ ትሄድልሃለች። ለአንተ ይብላኝ እንጂ እንደ ሄሮድስ ድንግል ማርያምን መግፋት፣ እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇ መሷ ጋር ጥሎ ይሄዳል። ኢየሩሳሌም እናቱን ብትገፋ ልጇ ሪዛን ሄደችው። ክርስቶስ እናቱን በሚጠላ ልቡና ውስጥ አያድርም። ግብፅ የተባለ ጨለማ ነው። እየተመጻደቀ ክርስቶስ አጽድቆኛል እናቱን አልፈልግም ለሚል ሰው ወደ ግብፅ አዝላው ትሄዳለች። ማለት ትህትና ወዳላቸው ሀጣን በረዴት ትሄዳለች እመቤታችን። ስለዚህ እናቱን እንዲሰጠን ተግተን መለመን አለብን። አባ ጊዮርጊስ እድሜ ዘመኑን ሁሉ የእናቱን ፍቅር ነው ሲለምን የኖረ ሲሞትም ገንዛ የቀበረችው እሷ ናት። እንዲህ ለዋዘኛ ሰው ትሰጣለች እንዴ? ለንጹህ ድንግል ለዮሐንስ ነው እንጂ ለዋዛ አኳ አይገኝም። ስለዚህ የእመቤታችንን ፍቅር በልቡናችን ይጨምርልን። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላት ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ። ስለዚህ ትዕግስትን ገንዘብ ያደረገች ጸሎትን ገንዘብ ያደረገች ንጽሕት ተመልከቱ፣ ከመነኮሳት ጋር ድንግል፣ ከሰማዕታት ጋር ትዕግስተኛ፣ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬው ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋህደች። እንኳን ደስ ያላች። በኋላ ሳ ወለነሰ መጽሐፍ አንትሙ ጨረስኮ እዚሁ ላይ እናንተ የእኛ መጽሐፍ ናችሁ በሉ፣ የእኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ፣ የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ነው መቶ ጥፍ ስለዚህ የቅድስት አርሴማ ትርፏ ምንድን ነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማይታት የሸለማቸው ምእመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ አመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የህይወት እንጀራን በሰማያት መግበዋለሁ ስልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስምሽን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን፣ ያም ባይሆንለት ሲነበብ የሰማውን፣ የተረጎመውን፣ መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራ ንሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ ርስላል ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን። መድኃኔዓለም ኢየሱስ ክርስቶስ አያችሁ ለሁላችሁ ቆይ ልጁ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሞ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያ የሚያደርጉ አቤቱ ምረትን ስጥልኝ። ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋል። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን፣ ስምሽን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን፣ ያም ባይሆንለት ሲነበብ የሰማውን፣ የተረጎመውን፣ መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን ይፈጥን ይርሰላል ብሎ ዛሬ ቃል ኪዳን ገባላት። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላት ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትግስቷ ነው፣ ስለ መከራዋ። ስለዚህ ትግስትን ገንዘብ ያደረገች ጸሎትን ገንዘብ ያደረገች ንጽህት ተመልከቶ ከመነኮሳት ጋር ድንግል ከሰማይታት ጋር ትግስተኛ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬው ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋሃደች። እንኳን ደስ ያላች። ከዚህ በኋላ አንገቷን ቆርጦ ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን፣ ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ። ስለዚህ ትዕግስትን ገንዘብ ያደረገች፣ ጸሎትን ገንዘብ ያደረገች ንጽሕት፣ ተመልከቱ ከመነኮሳት ጋር ድንግል፣ ከሰማይታት ጋር ትግስተኛ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬ ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋህደች። እንኳን ደስ ያላች። በኋላ ሳ ወለነሰ መጽሐፍ እናንትሙ ጨረስኮ እዚሁ ላይ እናንተ የእኛ መጽሐፍ ናችሁ በሉ፣ የኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ ወል የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት ነው። መቶ ጥፍ ስለዚህ የቅድስት አርሴማ ትርፏ ምንድነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማይታት የሸለማቸው። ምእመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ አመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የህይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስምሽን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራ ንሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ እርስላለሁ ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን መድኃኒዓለም ኢየሱስ ክርስቶስ። አያችሁ ሁላችሁ እንዲያ ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለመቤታችን መቤታችን፣ እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው ሚጠፋል። እና በእሷ ሱ ሁነ ደስ እንዲለ ምንናድርገው ነገርኳችሁ። ሲበሽቃችሁም ደሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነት ነው ሰው ሲፎክርባችሁም፣ ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገም። መጽሐፉ ችግር ሲፈጥርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለህ ውዳሴ ማርያም። የሆነ ሰው ቆይ እንገናኛለን አለህ አይደል? ሂድና ድገማት የለተዋ ውዳሴ ማርያም። ኋላ ተገናኙ፣ ችግር የለም። እውነት እንዲ ገባሪ ተሰላም እኮ ናት። ስለ ምድርና ሰማያት የታረቁ እኮ በእሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋህዱባት እኮ የተዋህዶ እናት እኮ ናት። ከእሷ ማህፀን ተዋህዶ ተደረገ። መለያየት በእሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። ቀለምም ሲጠራቅም አይታወቅም። ኃጢአትም ገንዘብም እንደዛው ነው። ሲጠራቅም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ አመት እቅድ ይኸው ነገርኳቸው። እንግዲህ በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ምንድን ያልኳችሁ በቀን ማንንም ሰው ምን ላለ ማለት ነው፣ ላለመጉዳት ማቀድ ማለት ነው። ይሄ ሰዎቹ ክፉ ቢያደረጉብንም መልካም ቢያደረጉብንም ነው። ቀኑን ነው እኔ ከዚህ በኋላ አትበሉ። እኔ የዛሬ አመት ክፉ አላደርግም የሚባል ነገር አይደለም። እለት እለት ነው መስራት፣ በእለት ነው መዘጋጀት። አሁን እኛ ምንድን ነው የምናደርገው? በእቅድ ነው የምንረከው። የዛሬ አመት ማነው? ይህን አመት ጥሩ ነገር ነው ያሰብኩት። ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው የእሷን ስም የሚያመሰግን እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋል። እና በእሷ ሱ ሁነ ደስ እንዲለ የምንናድርገው ነገርኳቸው። ሲበሽቃችሁም፣ ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነት ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል፣ ዝም ብለህ አንሳና ድገሙ። መጽሐፉ ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት፣ እውነት ነው። ብለው ውዳሴ ማርያም የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የለቷ ውዳሴ ማርያም ኋላ ተገናኙ ችግር የለም። እውነት እንዴ! ገባሪ ተሰላም እኮ ናት። ምድርና ሰማያት የታረቁ እኮ በእሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋህዱባት። የተዋህዶ እናት እኮ ናት። ከእሷ ማህፀን ተዋህዶ ተደረገ። መለያየት በእሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። ቀለምም ሲጠራቅም አይታወቅም። ኃጢአትም ገንዘብም እንደዛው ነው፣ ሲጠራቅም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ ዓመት እቅድ ይኸው ነገርኳቸው። እንግዲህ በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው ሁለተኛ ቢያንስ በቀን ለአንድ ሰው መልካም አርጉ። ሰማችሁ፣ ምንድን ነው ያልኳችሁ? በቀን ማንንም ሰው ምን ላለ ማለት ነው ላለ መጉዳት ማቀድ ማለት ነው። ይሄ ሰዎቹ ክፉ ቢያደርጉብንም መልካም ቢያደርጉብንም ነው። ቀኑን ነው እኔ ከዚህ በኋላ አትበሉ። እኔ ዛሬ ይህንን አመት ክፉ አላደርግም የሚባል ነገር አይደለም። እለት እለት ነው መስራት በለት ነው መዘጋጀት። አሁን እኛ ምንድነው የምናደርገው? በቅድ ነው የምንረከው የዛሬ አመት ማለት ይሄን አመት ጥሩ ነገር ነው ያሰብኩት። መከበር ከፈለግ እግዚአብሔርን ፍራ። ለክብርህ ጠበቅ፣ አታቁም፣ አትከላከል። ዝም ብለ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራው ሊናዱብ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለ እንድትታይ ያደርጋል። እግዚአብሔር ይሄን ያደርጋል። የልብ ደስታ እግዚአብሔር ምፍራን ከዚያስ ምን አለ ሲራክ ለፈራህ እግዚአብሔር እይመጽኦ እኩይ እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም መጽሐፈ ሲራክ ምዕራፍ 36 ቁጥር አንድ ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል ወይ ከክፉ ነገር አይገባም እግዚአብሔር እንዳይገባ ይጠብቀዋል ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል የአክሊል መቀበያ እንዲሆንለት ያደርጋል ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔር ስላልፈራ ነው ክፉ ነገር የመጣበልን ነው አይደለም እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም የመጣለት መከራም ካለ ለምን ይሆነዋል ለዘውድ ይሆነዋል እግዚአብሔርን መፍራት ከመከራ ያድናል ሰውን መፍራት ግን አያድንም ሰዎችን ስለደረደር ናቸው አያድንም አይ ዘመዶቼ ሰው ከደከመው ይደክማል የማይደክም እግዚአብሔር ብቻ ነው። እግዚአብሔርን ዝም ብለን እንፍራ። ከሚታይም ከማይታይም ነገር ያድነናል። እሱ ቸርም ሌላስ የመጨረሻዬ ነው። እግዚአብሔርን መፍራት ለፈራ እግዚአብሔር ይሰኒ ዳሪቱ እግዚአብሔርን የሚፈራ ሰው መጨረሻው ያምራል። ወይ ትባረክ አመለተ ሞቱ በሞተም ጊዜ ይመሰገናል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል፣ በሞተም ጊዜ ይመሰገናል። እንደ ኢዮብ ይላል ተርጓሚያችን፣ እንደ ዳዊት ይላል። ኢዮብ እንደምታውቁት ነው። መጀመሪያ ምን አለቀበት? ሀብቱ። ቀጥሎ ምን አለቀበት? ልጆቹ። ቀጥሎ ምኑን አጣ? አካሉን በቁስል አጣ። ግን ሀብቱም አልቆ ልጆቹም አልቀው ሰውነቱም ቆስሎ ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። እግዚአብሔርን ሲፈራው ምን አደረገለት? መጨረሻ ላይ ሀብቱን ስንት ሰጠው? እጥፍ። ልጆቹንስ? እጥፍ። እድሜውንም ጨመረለት። መጽሐፈ ኢዮብ ምዕራፍ 42 ላይ ተመልከቱ። እጥፍ ሰጠው እግዚአብሔር። እግዚአብሔርን መፍራት የፈራ ሰው መጨረሻው ያምራል። አሁን የምናየው ነገር ላይኖር ይችላል፣ እንደውም ጉዳት ሊሆን ይችላል። እግዚአብሔርን በመፍራት ብንቀጥል ግን ያጣነው ነገር ሁሉ ጥፉ ነው ይመጣል። ዳዊት መጨረሻው አማረ ይላል። ይትባረክ እግዚአብሔር አምላከ እስራኤል ዘውሃበ ለገብሩ ዘርአ ዲበ መንበሬ እንዘ ይርእያ አይንቴ ነቢዩ ዳዊት በሸመገለ ጊዜ ሞቱ ሲቀርብ አይኑን ባይቱን አይቶ ልጁን አነገሰ። አይኔን ባይኔ ያሳይቶ ያነገሰልኝ ያለ ዘር ያላስቀርልኝ ያላስቀረኝ የእስራኤል አምላክ ይክበር ይመስገን እግዚአብሔርን ብሎ ባለቀሰበት አይኖቹ ልጁን በዙፋን ላይ አይቶ ሞተ። እግዚአብሔርን የሚፈራ ሰው አይኑ ደግ ነገር አይቶ ይሞታል። ዓይናችን ክፉ ሳያሳይ ይግደለን መድኃኔ ዓለም። እግዚአብሔርን መፍራት መጨረሻችንን ያሳምራል። እግዚአብሔርን አለመፍራት ለጊዜው ሊያስጨበጭብልን ይችላል፣ ሊያስወድሰን ይችላል፣ ወዳጅ ልናበዛበት እንችላለን፣ ሙቆን ደምቆን ልንኖርበት እንችላለን። ከፍ ባሉ ሰዎች ዘንድ ወዳጅነት ልናተርፍ እንችላለን። እግዚአብሔርን ሸውደን ያገኘነው ነገር ግን አንኮታኩቶ ገደል ይጥላል። እርግጠኛ ሁኜንም እነግራችሁ እግዚአብሔር አይታለልም ሰው አይደለም እግዚአብሔርን መፍራት በጨካኝ ንጉሥ ፊት በክብርና በሞገስ ያቆማል በጨካኝ ንጉሥ ፊት እንኳን ቢሆን በአውሬ ፊት እንኳን ቢሆን ሞገስ ይሰጣል እግዚአብሔርን መፍራት በአውሬ ፊት እንኳን ቢሆን የልብ ደስታ ከየት ይገኛል ንገሩኝ እግዚአብሔርን ከመፍራት ይገኛል እግዚአብሔርን የሚፈራ ሰው በነደደ ሰዓት ውስጥ እንኳን በደስታ ይስቃል እግዚአብሔርን የማይፈራ ሰው ደግሞ ላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ዘመንንም ያረዝማል ይላል።